ጋርድ ቀጠረ ብላችሁ ለምሰሩ ዩቲዩበሮች ማለት ነው። ይሄ እኮ ጓደኛው እኮ ነው። ጓደኛው ጅስት መንገድ ላይ ያገኘው መኪናው መኪናው መኪናው ስትሉት መኪናውን ሊያሳያችሁ ይዞላችሁ መጥቶ ነው። ገረማችሁ እንዲ። ይሄ ጓደኛው ነው። ባይዘዌ ማለት ነው። እና ጋርድ እያላችሁ ስታወሩ በጣም ተገርሜ እኮ ነው። በቃ እናንተ ፈጥራችሁ ማውራት ነው ስራችሁ ወይ ዩቲዩበሮች፣ ዩቲዩበሮች። ጉድ እኮ ነው። አንቺስ እንዳትሉኝ ደግሞ አንቺስ እንዳትሉኝ እኔም እንደዛው ነኝ። በነገራችን ላይ ግን የፈጠረ ያላወራ አይባልም። እንደዚህ ብሩኬ ቦዲጋርድም ምንም ለማን ሲጀመር ለማን ነው የሚያስፈልገው? ለዳኔ ዳኔንማ ማ እያነጠፈ ጣለዋለ እን እያነጠፈ ጥለውታል እኮ እና ነገር ታጋጊ ያለሽ ነገር ታባብሻለሽ አንቺ ብላችሁኛል። እኔ ነገር አላባባስኩም፣ ይቅርታ አድርጉልኝ። እንዲያው እንደ ኤፍሬም እንደዚህ ዘና ፈታ ብለው የሚመጡበት ቀን ናፈቀኝ። አሁን የጨረቃ ፋሚሊ ማለት ነው። አሁን በቃ ቪዲዮ መስራት ራሱ እያስጠላኝ ነው ማለት ሁልጊዜ ጸባቸውን፣ ጭቅጭቃቸውን ማየት አሁን ድብር ብሎኛል። እኔ ምንድ ናንተ ግን አልሰንፍም፣ ልጠንክር ለማለት ያክል ነው። ልጠነክራለሁ፣ አልሰንፍም ለማለት ያክል ነው እንጂ በጣም እኔ ደበረኝ በነገራችን ላይ ማለት ነው። ማለት ፍቅራቸው የሆነ ሲገናኙ የሚሯሯጡት ነገር ምናምን ያ ነገር ነው የናፈቀኝ። ወይ ማለት ነው እሱ ነገር እንደሚመጣ እንዳትረሱ ውድ ቤተሰቦቻችን ማለት ነው። ብዙዎቻችሁ ደግሞ አታልቅሶ እያለቀሳችሁ ነው ብዬ አስተያየት በሰጠኋችሁ ደግሞ እኔ እኮ እኔ የማወራው ነገር ለምን እንደሚያናድዳችሁ አላውቅም። እኔ እኮ አታልቅሱባችሁ ያልኩት እነሱ ይሄን ነገር የገቡበት ወደው አይደለም፣ ተገደው ነው። በቃ በትንሽ ነገር ብሩክ ፕራንክ አድርጋለሁ ብሎ የተፈጠረው ነገር እዚህ ደረጃ ደረሰ። በቃ እንደዚህ ተንዛዛ ማለቂያው ጠፋ። ለዛ ነው እንጂ ወደውት ፈልገውት አይደለም እኮ እነሱም እኮ እየተጨነቁ ነው። ይገባኛል። ግን ደግሞ አታልቅሱባቸው ያልኩት ነገር አንቺ ምን አለብሽ አታዝም? ለምን አዝናለሁ? ለምን አዝናለሁ? እንዴ አልታመሙም ወይ የሆነ ነገር አልደረሰባቸውም እነዚህ ልጆች። ያው የተፈጠረው ነገር እንደሚያልቅ አውቃለሁ። ከዚህ በፊት አላያችሁም ስንት ነገር እንዳሳለፉ ሃይሚና ብሩኬ አይታችኋል። እኔ ለዛ ነው ጠንካራ የሆንኩት ገባችሁ። እንጂ የሚፈጠረው ነገር እኮ ያናድደኛል። በብሩክ በኩል የሚመጣው በሃይሚን በኩል ያለው ነገር የሚመጣው ያናድደኛል። ሳያናድድ ቀርቶ አደለም። ግን በቃ ይህን ነገር ማለፍ መቻል አለብን። እነሱ እየተሰደቡ አደለ? እነሱ እየተዘቀዘቁ አደለ? ለምን ይገርመኛል። እኔ ስትዘቀዘቂ እንኳን አሰሚም ወይ ላላችሁኝ ሰዎች እኔ ለምን ለምን እነሱ እየተዘቀዘቁ አደለም ብሩክ እየተዘቀዘቀ ሀይሚ እየተዘቀዘቀች ነው። አስመሳይት ላላችሁ እና ኔ የምላርግ አልሰቃል ራሴን አላጠፋ እንዴ? እኔ ሀይሚን መውደዴ እንዲታወቅልኝ ራሴን አላጠፋ ገባችሁ አደለ። እና እኔ ምን እንደማረገ ምን ምን በምን አይነት ቋንቋ እንደማሳምናችሁ አላቅም። የሆነ ፎቶም ስፖስት በቃ የሆነ ነገር እና ሀይሚን ታሰድቢያታለች ላላችሁኝ ሰዎች እናንተ ኮመንት ስር ለምን ትሳድባላችሁ? እናንተ የሆነ ነገር ስትሉ ያ ደግሞ የሆነ ነገር፣ እኔ እኮ እያየሁ እኮ ነው። ኮመንት አያለሁ ግን አልመልስም። ግን እኔ የምትሳደቡት ግን የሆነ መልሳችሁን ነው እየሰጧቸው ያለሁት። ስለዚህ እኔ ደግሞ ቤቴ ሀይሜ ተሰደብኩ ብዬ አለም ቪዲዮ ምሰራው ቤተሰቦቼ፣ እኔ ፕሊስ፣ እኔ መረዳት ከቻላችሁ ተረዱ፣ መረዳት ካልቻላችሁ እኔ ምንም ላረጋችሁ አልችልም። እህቶቼ ማለት ነው። እኔ በእንደዚህ ጉዳይ ማንም ሰው ተነስቶ እንዲቀይም አልፈልግም። እኔ ማለት ነው። ኮመንት ራሱ መጻፍ ትቻለሁ፣ በብሩክም ቤት በሀይሜም ቤት ማለት ነው። ምክንያቱም ኮመንት ሳረግ በቃ በዛ ውስጥ በእኔ ኮመንት ውስጥ ገብተው የሚሳለቁት ነገር በጣም ያስጠላል። ከዚህ ሁሉ አይቼ ላይክ አርጌ ለምን አልወጣም ኮመንቱ ቢቀርስ? ይሄ ምርጫዬ ነው እና እንደዛ ያረኩት የማረግ ሴትዮ ነኝ። ስለዚህ እኔ ደግሞ እናንተ ደግሞ እንደዛ የምታደርጉት ለምን እንደው ይገባኛል እኮ እኔ ለምን እንደው እንደዛ የምታደርጉት ይገባኛል። እኔ በቃ የሆነ ሞራሌ ወድቆ እንዳልሰራ እንዳልሰራ ነው። እኔ ደግሞ አልሰማችሁም አልሰማችሁም። ለምን ሀሚና ቦርቄ እንኳን እነሱ አሁን በመቶ ሺህ ሰብስክራይብ ያላቸው ሰዎች ናቸው። ግን ትዘቀዝቋቸኋላቸው፣ ትሰድቧቸኋላቸው፣ ግን ጠንካሮች ናቸው፣ አይወድቁም። እኔ ደግሞ ብዙ ጊዜ ብሩክን ወግኝ የምናገረው ለምን መሰላቸው? ከተረዳችሁኝ ተረዱኝ። ብዙ ጊዜ እሱ ሲያጠፋም ሳያጠፋም ልክ በቃ ከሱ አንድ ቃል ይውጣል። ያችን አንድ ቃል መቶ ሰላሳ አርባ እያረጉ ነው የሚያወሩት። ለምን ኔ ጥያቄ ለምን ነው ብዙ ጊዜ እሱ ላይ ጥብቅ ምለው? ለዛ ነው ጥብቅ ስላችሁ ያኔ የምናገራቸው ነገሮች እሱን ብቻ ስለማወራ ይመስለኛል። ቡቡዬም ስለምል መሰለኝ እንግዲህ የምትቀኑት እየቀናችሁ ነው የሚመስለኝ። እኔ እንግዲህ ሶ እኔ መጥራቴ ምንድ ነው። እኔ አሁን ያለሁት አረብ ሀገር ነው። እሱ ያለው ኢትዮጵያ ነው። እኔ ምን አረገዋለሁ እንዴ? እናንተ ምንድ ነው የሚቆነጠር መሰላችሁ? እን እንደ ሰው እኮ ተቆንጥሮ አይወሰድም እንዴ። ጉድ እኮ ነው እኔ አንዳንዴ በምን አይነት እንድረዳችሁ? እናንተ የምትሳደቡት ሳይታያችሁ የወንድ ጥማት አምትሉኝ ያላችሁ የወንድ ምናምን እን የወንድ ጥማት ስላለብን ነው እንደኛ የቱበሮች ወንዶችን ሁሉ እንከታተላለን፣ ብሩክም ብቻ ያለ የምንከታተለው። ሲቀጥል ደግሞ አንቺ በጨረቃ ፋሚሊ ቪዲዮ አትስሪ ያላችሁኝ ያላችሁ፣ ለምን አልሰራም? ምን ለምን ሲባል እኔ ኮ ግራ ግብት ነው የምትሉኝ እናንተን ለማስረዳት ማለት ነው። ብዙ ጊዜ ቪዲዮ እየሰራሁኝ ነው። ከዚህ በላይ ግን እኔ ምንም ማስረጃ የለኝም ምንም ማለት ነው። ምክንያቱም እኔ ብዙ ልጆችን በውስጥ እያወራችኝ ነው። እንደሁንም በውስጥ ማወራቸው አንዳንዴ ትረዱኛላችሁ እንዴት እንደ ባላቅም እኔ ሚዲያ ላይ ማወራው የተለየ ነገር አላወራ የተለየ ነገር ፈጥሬ ሰውን አልሳደብም። እኔ ሰውን የምሳደብም ሰው አይደለሁም። ግን እናንተ ራሳችሁ ሀይሜን እንወዳታለን የምትሉ ሰዎች ኮመንት ስር ትገቡና? የሆነ ነገር ትጽፋላችሁ፣ ከዛ ከስር ገብታ ይጽፉላችኋል። እኔ ምን ላድርግ ታዲያ? ኮመንት አልዘጋ ምን የመናገር መብት አለኝ ያለኝም። ስለዚህ እናንተ ራሳችሁ ባትናገሩ እነሱ አይጽፉም። እናንተ የምትናገሩት ነገር እኮ በጣም ነው የሚያስጠላው። ከዛ መልሰው ኮመንት ስር ይመልሱላችኋል፣ የሚያስጠላ የሚያስጠላ ነገር። ስለዚህ እኔ ደግሞ ምንም ማድረግ አልችልም። በእሷም ቤት አለ ኮመንት፣ በእሷም ቤት የሚሳደብ ብዙ አለ። ግን አንቺ ቤት ነው የምትሰደበው ለምትሉ ሰዎች እኔ ስለ እሷ የሚጻፍ ኮመንት መዝጋት አልችልም ቤተሰቦች እንድትረዱ ፈልገው ነገር ማለት ነው ሌላው እንግዲህ ዛሬ ቀብራራው ቀጥረዋል ላላችሁት ነገር እንኳን መቅጠር አይደለም ቀርቶ ጓደኛውን ይሁን ማን ነው ቲክቶክ ላይ እያወራ ነው ይሄ በስልክ እያወራ ነበር የነበረው በዚህ ቦታ እዚህ ስልክ ላይ ማለት ነው ብዙዎቻችሁ ግን የቀበሌ መድሪያ መጥሪያ ደረሰው ዳኒ ፍርድ ቤት ወስደው ምናምን ብዙ ያላላችሁት ጉድ የለም። እንዲህም አለ እንዲ እናንተ በቃ በቃ እየፈጠርን መስራት ጀምርን ነው። ጉድ እኮ ነው። የንተና ጥቅስ ደግሞ የሃይሚ ጥቅስ አረበስማም የሃይሚ ጥቅስ ደግሞ ወይ ወሽመጥ ነው የሚቆርጠው በነገራችን ላይ ማለት ነው። እና ማለት ነው ያለፉትን ነገሮች አስታውሱ። እንደዚህ አይነት ነገር ሞራል የሚቆርጥ ነገር ስታዩ ፖስት ስታዩ ያለፈውን ነገር አስታውሱ። በቃ ብዙ ነገር ተባብለው ዛሬ ላይ ደርሰዋል። የዛሬውን ደግሞ ፈጣሪ ነው የሚያውቀው። አዲስ ነገር እኮ ይመጣል ቤተሰብ። ይሄ እንተዋወቃለን ሁላችንም ሁላችንም የምናውቀው ነገር ነው። በሩግና ሀይሚ ይለያያሉ ብላችሁ የምታስቡ ሰዎች፣ እኔ ሁሌ የምናገረው ነገር ነው ሁሌ በቪዲዮ ውስጥ የምናገረው ነገር ነው። ስለ መለያየት ሳይሆን ግን እኔ የማወራው ደሳለሽ እንደዚህ ሆንሽ፣ እንደዚህ ሆንሽ። እኔ እኮ ይለያዩ ብዬ ቪዲዮ አልሰራውም አልሰራሁ አንድ ታምሌል ብቻ። እኔ እናንተ ብንለያይ ይሻላል አለችበት ቦታ ላይ እኔ ታምሌል እኔም እንደዛ ብዬ ሰርቻለሁ። ታምሌል ነው ያልኩት፣ ውስጥ ግን ሌላ ሀሳብ ነው ያወራሁት። ሶ ብዙ ጊዜ በታምሌል አትነዱ ቤተሰቦች። ታምሌል ታምሌል፣ በቃ የሚያጋንን ነገር ነው የምጽፉት ታምሌል ላይ። የእነሱን እራሱ አታዩትም። እነሱን ራሱ ታምሌል ላይ የጻፉትና ውስጥ ስትገቡ ማየት ትችላላችሁ። ስለዚህ እነሱ ስራ እየሰሩ ነው፣ አንቺ ግን ከፍ ዝቅ ታረጊያቸዋለሽ። ላላችሁኝ ነገር እኔ እንደ እንደ ቪዲዮ አስተያየት ነው፣ በቃ ይዘው እንደመጡት በቃ እኔ የምሰጠውን አሁን ትናንትና ይዛ የመጣችው የሃሚ አይደ በጣም ጥሩ ነበር። እሷም ተጨነቀች ተጠበበች እዛ ቦታ ላይ ግን ደግሞ ይሄ ሁሉ ነገር እንዳይመጣ ያው ይቅርታ ብትቀበል ጥሩ ነበረ አልኩኝ። ያህን ያልኩበትም ምክንያት ያው ነገሮቹ ተንዛዝተው እንደዚህ እንዳይደርሱ ብዙ ነገር ስለሚመጣ ለዛ ብዬ ነው። የሚመጣውን ነገር ደግሞ አሁን ደግሞ ተጋፍጣ እንደምትወጣው ተስፋ አለኝ። ምንም ጥርጥር የለውም። ትወጣዋለች። በዛ ላይ ብዙ ነገር ያሳለፈች ልጅ ናት። ለምትሉ እኔ ህይወት ታሪኳን ብዙንም ባላቅ ግማሹን አውቃለሁ። ስለዚህ እኛ እኛ ዩቲዩብ የምንሰራባት ልጆች እውነት ሞራሌን ይጎዱኛል፣ እነሱ በሚሰሩ ስራ እንዲህ ያደርጉኛል፣ ብላ ሃይሜ ወጣት እናገር እርግጠኛ ነኝ እኔ ለምን መስራት ለምን አይቀርም እሷ የሚያስከፋት ከሆነ ለምን ምሰራው ለምን አይቀርም የሚያስከፋ ከሆነ አንድ ቃል አንድ ቃል ትንንሽ ዩቲዩበሮች እንደዚህ እንደዚህ ስትሉ ይከፋኛል፣ ብላ ከተናገረች እመኑኝ፣ እኔ አይደለም ስሟን ማለት ነው ፎቶዋን አድርጌ አልጠቀም። ምክንያቱም በቃ የሰው ልጅ በቃ እኛ በምንሰራው ስራ እውነት ሃይሚ ተቀይማን፣ እኛን ተቀይማን እሷ በእኛ ውስጧ ሞራሏ ተተነካ እንደዚህ ብላት እናገር፣ ስም መቅራት ራሷ አይጠበቅባት። ትንንሽ የቲ ወሮች እንደዚህ እንደዚህ እያላችሁ አስከፍታችሁኛል። ልክ አሁን በቀደም ብሩኬ ምን አለ ቲክታክ ላይ እንደዚህ እንደዚህ ትላላችሁ በጣም ከፍቶኛን በጣም ደብሮኛል አለ። ያው እንደዛ ሲል ሁላችሁም ታውቃላችሁ። ማን እንዳስቆፋው ማን እራሳችሁን ትጠይቃላችሁ። ስለዚህ እኔም ደግሞ አሁን እኛ ደግሞ ልክ ዩቲዩበሮች ትንሽ ዩቲዩወሮች እንደዚህ እንደዚህ ስትሉ ከፍቶኛል ምናምን ካለች ሀይሚ በቃ እኔ ያለሁበት ብዬ አስባለሁ ስሜ ባይጠራም ማለት ነው። ስለዚህ ዝም ብላችሁ እናንተ ከመሬት ተነስታችሁ በራሳችሁ አመለካከት እምትሰጡኝን አመለካከት እኔ አይመለከተኝም። ብዙ ጊዜ ደግሞ ኮመንት እኮ የሚጻፍልሽን አታይም ወይ፣ በጣም ሃይመን ትበድያታለሽ ነው የሚለው። አንድ ሰው ከጻፈ ማለት ነው ሺህ ሰው እንደሚጽፍላችሁ ይሄ ማወቅ አለባችሁ። ብዙዎቻችሁ ቪዲዮውን አሰሙማ፣ አንድ ሰው ከጠላችሁ በዛው በጠላችሁ ላይ ሌላውም ሰው ይጨመራል። ስለዚህ እኔ ስለ ኮመንት ግድ አይሰጠኝም። ሰው የፈለገውን ነገር ይሰጣል። ብሩክ ቤት ሂዱ፣ ምን አድርጎ ነው የሚሰደበው? ምንም ምንም ጥፋት የለበትም። ሀይሚ ቤት ሂዱ ምን አርጋ ነው የምትሰድበው? ምንም በቃ ይሄ የሀበሻ ባህሉ ነው። ስለዚህ ሰው ደግሞ ተሰድቦ ተገጦ ውጤታማ ይሆናል ይለወጣል። ስለዚህ ሀይሚና ብሩኬ ስንት ነገር ተብለው ነው ዛሬ ላይ እዚህ ደረጃ የደረሱት። ነገም ደግሞ በእርግጠኝነት የሚያስደስት ነገር ነው ይዘው የሚመጡት። በእርግጠኝነት ነው የምላችሁ የምትደሰቱበትን ነገር እንደሚፈጸም ይሄ እርግጠኛ ነኝ። በቃ በጨረቃ ፋሚሊ ሁሌም የምትተማመነው ነገር የሆነ ነገር ጋብ ይመጣል፣ ከዛ በኋላ ግን ሁሉም ነገር በሰላም ያልቃል፣ ሁሉም ነገር በደስታ ያልቃል። ሶ ዛሬ ላይ እንዲተራርቀው ወይም ደሞ ተለያይተው ወይም ደግሞ እንደዚህ ስናያቸው እኛ ስሜታዊ ሆነን ማናለቅስ በጣም ጥሩ ነው እውነት እኔ የምታለቅሱ ልጆች ታሳዝኑኝ። ያላችሁ አንደኛ የእነሱን ለመስራት መራራቸውን ነው የምትጎዷቸው። አብርሃምን አታዩትም አብርሃም እንኳን ትዳር ይዞ ያ ሁሉ አልቅሶ ያ ሁሉ ሰው ጋር ተጣልቶ ተጣልቶ ምንድነው ያደረገው በቃ ተታረቀ ዱባይ ሄዶ ዝንጥ ያለ ቀለበቱን አረገ አሁንም ድጋሚ ተጣላ ምንድነው ይሄ ነገር ታዲያ ያንን እንኳን አታስቡም ያንን እንኳን ጥንካ አታረጉ ለምታለቅሱ ሰዎች ነው ይሄንን ምላችሁ ማለት ነው እና እኔ ባታለቅሱባቸው ደስ ይለኛል ምክንያቱም እምባ ጥሩ አይደለም ብሩኬ ብዙ ጊዜ የሴትን ባልፈልግም ይላል ስለዚህ በሱ ምክንያት የሱም እጅ ስላለበት ሀይሚን ብላቸው ስታለቅሱ የሱም እጅ አለበት። ስለዚህ ባታለቅሱ በጣም ደስ ይለኛል፣ በቲክቶክ ላይ ማለት ነው። በእርግጥ ይገባኛል ስሜታችሁን እንረዳችኋለሁ፣ ግን ደግሞ ለመቻል መሞከር የጨረቃ ፋሚሊ እንደዚህ ሆነ እንደዚህ ሆኑ ለምን እንድትባሉ ትሆናላችሁ? በቃ እንደነሱ ጠንካራ ሆኑ። እነሱ ተደስተው ነው እያያችኋቸው ነው። ፊታቸው ምን እንደሚመስል ታውቃላችሁ፣ እንዴት ሆነው እንደሚመጡ ቪዲዮ ላይ በኖርማልና እንደዚህ ሲሰሩ አንድ አይደሉ፣ ይለያያሉ። ይለያያል ፊታቸው ማለት ነው። ሰላም ሲኖርና ሰላም ሳይኖር ልዩነት አለ። ስለዚህ ይሄንን ጊዜ ቤተሰብ ማለት ተባብሮ አንድ ላይ መወጣት ነው፣ ሲሰደቡ መሰደብ፣ ሲገጠጡ መገጠጥ። ቤተሰብ እንደዛ ነው፣ እኔ አውቀው ማለት ነው። እና እኔ ስለሚሰድበኝ ስለሚገጡኝ እኔ ምንም አይመስለኝም፣ ምንም አይመስለኝም ግን ብዙዎቻችሁ በተለይ በተለይ በውስጥ እየመጣችሁ የምታወሩኝ ሀይሚን ለምን እንዲተያታለች የምትሉኝ መልሽ ያላችሁ በውስጥ ተረዳችሁኝ ተረድታችሁኛ። ያልተረዳችሁኝ ሰዎች ደግሞ አሁንም ቢሆን ሀይሚ በሚዲያ ላይ ወጥታ ልክ ብሩክ እንደተናገረው እንደዚህ እንደዚህ ትንንሽ ትበሮች እንዲታረጉኛላችሁ ብላ ከተናገረት እመኑኝ፣ እመኑኝ፣ እመኑኝ እኔ እንኳን ስሟን አይደለም ፎቶዋን አልጠቀምም። ለምን ብር አይቀርም? ሰው እየተቀየማችሁ የምታገኙት ነገር የምትሰሩት ነገር እኛ እኮ አይዲያ እንሰጣቸዋለን እኛ በምናወራው ነገር አይዲያ ይጠቅማቸዋል። ከዛም ከዛም ብሎ አይዲያ ይጠቅማቸዋል። ሌላ ምንም አዲስ ነገር የለውም። ቤተሰቦች አመሰግናለሁ። መልካም ምሽት ባይ